ክቡር ጠቅላይ ሚኒስትራችን ለሁሉም ዘርፎች የሚሰጡት ክትትል፣ ድጋፍ እና የቅርብ አመራር እንዲሁም ደግሞ ይሄንን ተቀብሎ ደግሞ ማስፈጸም የሚችል አመራርና ሕዝብ በመፈጠሩም ጭምር የታቀዱት እቅዶች እንግዲህ በሚፈለገው ደረጃ ተሳክተዋል ብለን ማለት እንችላለን። እንግዲህ እኔ የማስተባብረው አንዱ የከተማና መሰረተ ልማት ሚኒስትር እንደመሆኑ መጠን በተለይ ከተሞች ላይ ላለፉት ዘጠኝ ወራት የታዩ ለውጦች አይ ቲንክ፣ ምስክርነት ቃል እኔ መናገር ያለብኝ አይመስለኝም። ዘመኑ ራሱ የከተሞች የህዳሴ ዘመን ነው ብለን ማንሳት እንችላለን። እና አንዳንድ አገሮች የኮሪደር ልማትን ሲጀምሩ ውበትን ብቻ ትኩረት አድርገው ይሰራሉ። አንዳንዶች ኮንስትራክሽንን፣ ህንፃን ብቻ ትኩረት አድርገው ይሰራሉ። አንዳንዶች ደግሞ ብርሃናማ ከተሞችን ለምሳሌ እነ ሲንጋፖር ማየት እንችላለን። ሆንኮንግ ማየት እንችላለን። እነ ዱባይንም ማየት እንችላለን ማለት ነው እና ሌሎች መሰረታዊ የሚባሉ መሰረተ ልማቶችንም በመዘንጋት የሚካሄድበት ነበረ። እኛ ወደ ኋላ ላይ ተመልሰን ስንመጣም ያንን ጋፕ በመድፈን ተጨማሪ ወጪ እንዳያስወጣን በማሰብም ጭምር የተሰሩ ስራዎች መሰረታዊ የሚባሉ የከተማ መሰረተ ልማቶች በስታንዳርዳቸውን ጠብቀው መኖር እንዲችሉ ዛሬ ላይ የፖሊሲ ምቹነት አለ። መሬት የህዝብና የመንግስት በመሆኑ የምናገኛቸው ስፔሶች አሉ። ይሄ ብቻም ሳይሆን ነገ የነገ የከተማ ነዋሪ ወይንም ደግሞ ትውልድ ተመልሶ ዛሬኛ የምንሰራውን ስራ እያፈረሰ የሚሰራ ሳይሆን ተጨማሪ የቤት ስራዎቹን ጊዜው በሚጠይቀው ልክ እየሰራ እንዲሄድም ጭምር መሰረት የጣልንበት ነው። እንግዲህ የኮሪደሩን ብቻ ምሳሌ አድርገን ካየን በአዲስ አበባ ፈርቀዳጅነት ተጀመረ። ወደ ስልሳ ሶስት የሚሆኑ የኢትዮጵያ ከተሞች የኮሪደር ልማት ውስጥ ናቸው። ይሄ ማለት እንግዲህ ትርጉሙ በጣም ብዙ ነው። አንዳንዱ የኮሪደር ልማትን ከውበት አኳያ ብቻ የሚያያለ ውበት አንድ ጉዳይ ሆኖ ግን ደግሞ ኮሪደር ልማት ስንል የፍትሃዊነት ማረጋገጫ አንዱ ምልክት ነው ብለን መውሰድ እንችላለን። ለምሳሌ ፐብሊክ ስፔስ የሚባሉ እነ ፓርክን የጋራ መጠቀሚያ የሆኑ ቦታዎች አንድም በቆሻሻ ተይዘው ይቀመጡ የነበረበትን ማየት እንችላለን። ሁለተኛ ደግሞ በስመ ኢንቨስተር ለአንድ ግለሰብ ይሰጥና ታጥሮ ለዘመናት የሚኖርበትን ማየት እንችላለን። ይሄ ፍትሃዊነትን ማረጋገጥ አይችልም። ይሄ እርምጃ ሲወሰድ በዚህ በኮሪደር ልማቱ ምክንያት ለጥቂት ግለሰብ ብቻ አገልግሎት ይሰጥ የነበረ ለመላው ለከተማ ነዋሪውና ለህዝብ ሲሰጥ ፍትሐዊነትን ማረጋገጥ ከዚህ በላይ ማሳያ ያለ አይመስለኝም። እና ሁሉም የከተማ ነዋሪ የኔነት ስሜት እንዲሰማው የተደረገበት መንገድ ቀላል ነው ተብሎ አይወሰድም። የሀገር ፍቅር የሚባለው ነገር የዜጎች ከአካባቢያቸው ጋር የሚኖራቸው ኢንተራክሽን ይወስናል። ዜጎች ወጥተው መንቀሳቀሻ ቦታ ከሌላቸው፣ ወጥተው የሚያርፉበት ቦታ ከሌላቸው፣ ወጥተው የሚፈልጉትን አክቲቪቲ ከውነው መመለሻ የሚጠባቸው ከሆነ ወጥተው ወክ ማድረግ የማይችሉ ከሆነ ና ለመኪና ብቻ ትኩረት ተደርጎ ይሰጥ የነበረን መሰረተ ልማት ዛሬ ሰው ተኮር እንዲሆን ዜጋ ተኮር እንዲሆን የተደረገበት መንገድ ክብርን የዜጎችን ክብር ያጎናጸፈ ነው፣ ፍትሃዊነትንም ያረጋገጠ ነው ብሎ መውሰድ ይቻላል። ይሄ ብቻ አይደለም። የኢትዮጵያ ከተሞች ወደ ሰባ አራት ፐርሰንት ገደማ የሚሆነው የከተማው ክፍል ከደረጃቸው በታች በጣም በጉስቁልና የሚታዩ የደቀቀ አካባቢ ላይ የሚኖር ነው። ይህንን እኛ በአስር አመቱ የልማት እቅዳችን ላይ ከአስር አመት በኋላ ሰርተን ወደ 36 ፐርሰንት እናሳንሳለን ብለን ነበር ግብ ጥለን የነበረው። አሁን እጌት አጠቃላይ በሚሰራው በበልሶ ማልማት በኮሪደር ልማት እና በሌላ መደበኛ በልማት ስራዎች በተለይ ደግሞ ክቡር ጠቅላይ ሚኒስትራችን በሰጡት ቆራጥ የከተማ አመራርነት ዛሬ አሁን ሌሎች ስራዎች ሳይጨመሩ አዲስ አበባን እንኳን ካየን ሁለተኛው የካዛንቺስን ኮሪደር እንኳን ሳንጨምር ወደ 53% ዝቅ ማለት ችሏል ማለት ነው። ይሄ ማለት ከደረጃ በታች ይኖር የነበረ በጣም አሳዛኝና ክብር ክብረነክ የሆነ የሕይወት የኑሮ ዋና ኖር የነበረ የከተማ ነዋሪ ዛሬ በሚመጥ ነው ደረጃ ላይ እየኖረን ያለውና ይሄ ዜጋውን ያከበረ ነው ብለን መውሰድ እንችላለን። ይሄ ብቻ አይደለም፣ የኮሪደር ልማት የስራ ባህልን በከፍተኛ ደረጃ ያሻሻለ የቀየረ ነው። ይሄ ብቻ አይደለም ከተሞቻችን የፈጠራ የምርምር፣ የአዳዲስ ሀሳቦች መፍለቂያ እንዲሆኑ ከተማ አምራች ሸማች ብቻ ሳይሆን አምራች የሆነበትንም አጋጣሚ ማየት እንችላለን። ከተሞቻችን ባህላቸው እየተቀየረ ለምሳሌ የከተማ ግብርና የሚባለው ኮንሰፕት በጣም በከፍተኛ ደረጃ እየተስፋፋ የመጣው ከዚህ ከትልቅ ኮንሰፕት ጋር ተያይዞ ነውና የከተማ ግብርና ላይ እንግዲህ አሁን አልሞስት ባህል የሆነበት የአረንጓዴ ሽፋናችን ከጊዜ ወደ ጊዜ ያደገበት 30 30 40 የምንለው 30 ፐርሰንቱ ሽፋን አረንጓዴ 30% ደግሞ መሰረተ ልማት 40 ፐርሰንቱ ደግሞ መኖሪያ ቤት ነው። በከተማ ፕላን ስታንዳርድ መሰረት ከአምስት በታች ነበር የአረንጓዴ የከተማ የአረንጓዴ ሽፋን የነበረው በሀገራችን። ዛሬ ላይ የክቡር ጠቅላይ ሚኒስትራችን የአረንጓዴ ሌገሲ ላውንች መደረግ በከተሞቻችን ላይ ትልቅ ኢምፓክት አምጥቷል። ዛሬ ላይ ወደ 22 ፐርሰንት ማምጣት የቻልንበት ይሄ ትልቅ ዲፓርቸር ነው። እና እንግዲህ ከተማ ሲባል ህንፃ ብቻ ሳይሆን፣ ኮንክሪት ብቻ ሳይሆን፣ ግንባታ ብቻ ሳይሆን የአረንጓዴ መሰረተ ልማትም አንዱ ትልቁ የከተማ እድገት ለነዋሪው ምቹነት የምናደርግበት ነው። እና ይሄ ቀላል ነው ተብሎ የሚወሰድ አይደለም። ይሄ ብቻ ሳይሆን በቂ መሰረተ ልማት፣ ስታንዳርዳቸውን የጠበቁ መሰረተ ልማት እንዲኖራቸው የስማርት ሲቲ የሚባለውን ኮንሰፕት በተጨባጭ መሬት ላይ ማውረድ የተቻለበት ይሄ ሲባል ፋውንዴሽን ወይም ደግሞ መሰረት የጣልንበት ነው ብለን መውሰድ እንችላለን። ለምሳሌ የስማርት ኢንፍራስትራክቸር ዝርጋታ ፊት ለፊት ላይ ይታዩ የነበሩ የመሰረተ ልማት ቅንጅቶች ዛሬ ምድር ስር ተናበው ተቀናጅተው አብረው መሄድ እንዲችሉ የተደረገበት መንገድ፣ ስማርት ገቨርናንስን ለምሳሌ ስማርት አስተዳደር የምንለውን ለምሳሌ አገልግሎትን ከማዘመን አኳያ ትልቅ መሰረት የጣለበት ነው። ይሄ የዴታ መረጃ አያያዝ ስርአታችን የስማርት ሞቢሊቲ የምንለው የ የከተማ እንቅስቃሴ ኤክሰርሳይዝ ማድረግ የጀመርንበት ነው እና ቀላል ነው ተብሎ የሚወሰድ አይደለም። ይሄ እንግዲህ በአዲስ አበባ ከተማ ላይ ብቻ በሰራ ነው ስራ ሳይሆን ሁሉም የክልል ከተሞችን እንዲሁም ደግሞ በክልል በሰከንደሪ ሲቲ እና ከዛ በታች ባሉትም ትላልቅ ስራዎች አብነት ሊሆኑ የሚችሉ ስራዎች እየተሰሩ ያሉት ይሄ የስብእና ግንባታ ውስጥ ትውልድን በመተካት ሂደት ውስጥ ለትውልድ ከዚህ የተሻለ ኃላፊነት እንዲወስድና የቤት ስራ ምን የተሰጠበትን ስራ እንግዲህ በከተሞች ማየት እንችላለን። እንግዲህ ከዚህ ጎን ለጎን የመሰረተ ልማት እንግዲህ አገራዊ መሰረተ ልማት፣ የከተማ መሰረተ ልማት እንደተጠበቀ ሆኖ አገራዊ መሰረተ ልማትም የኢትዮጵያ መንገዶች አስተዳደር ለዚሁ ሚኒስትር መስሪያ ቤት ተጠሪ ነው። በጋራ እንሰራለን። አጠቃላይ የመንገድ ሽፋናችን ኔትወርክ ከጊዜ ወደ ጊዜ እያደገ እየመጣ ነው። ይሄ ኢኮኖሚውን በማገዝ ይሄ ለኢኮኖሚው የሚኖረው ትልቅ አስተዋጽኦ እንግዲህ በቀላሉ ማየት ይቻላልና ከጊዜ ወደ ጊዜ እያደጉ የመጡ ፍላጎቶችን ከማስታገስ አኳያ፣ ቀድሞም አንዳንዴ ከመሄድ አኳያ ለምሳሌ መዛባቶች ነበሩ። በጣም ከፍተኛ ምርት የነበረበት አካባቢ የመንገድ መሰረተ ልማት በማጣት ምክንያት ብቻ ምርትና ገበያ ሳይገናኝ የቆዩበትን በደንብ በማጥናት ፍትሃዊነትንም በማረጋገጥ እኩል ተጠቃሚነትንም በማረጋገጥ ሂደት ውስጥ ትልቅ ስራ ስንሰራ ቆይተናል። ይህንን የሚደግፍ በዓለም ባንክ ሰፖርት የሚደረግ በኢትዮጵያ መንግስትም በጋራ ሰፖርት የሚደረግ የሩራል ሮድ ኮኔክቲቪቲ ፎር ፉድ ሴኩሪቲ የሚል ፕሮጀክት ፕሮግራም አለን። ይሄ ፕሮግራም ለሁሉም የኢትዮጵያ ክልሎች በተለይ ወረዳን ከሌሎች ወረዳ ጋር ወረዳን ከቀበሌ ጋር በማገናኘት ምርትና ምርታማነትን በማሳደግ ሂደትና የኑሮ ውድነትንም እንዲሁም ደግሞ ለከተማም በቀጥታ ግንኙነት ያለውን ስራ መስራት እየተቻለን ያለው የከተማና የገጠር ትስስር የምንላቸውንም ፖዘቲቭ የሆነ ሪሌሽን እንዲኖራቸው በማድረግ ሂደትም ትልቅ ትርጉም የሚሰጠው ስራ እየሰራን እንደሆነ ለማንሳት ነው። እንግዲህ በዚህ ሂደት ከተሞቻችን ከጊዜ ወደ ጊዜ የማስፈጸም አቅማቸው እያደገ መጥቷል። ከገቢ አኳያ ከጊዜ ወደ ጊዜ እያደገ የመጣበትን መንገድ ማንሳት እንችላለን። ዘንድሮ እንኳን ስልሳ ቢሊየን ብር ነበረ እንሰበስባለን ብለን ያቀድነው ለዚች ለሶስቱ ወር ወደ 36 ቢሊዮን ብር ነው እንሰበስባለን ብለን ያልነው፣ ዛሬ ላይ ግን 45 ቢሊዮን ብር በመሰብሰብ ይሄ እንግዲህ ከአገልግሎት የሚሰበሰብ የአገልግሎት ክፍያ ነው። በአንድ መንገድ አገልግሎት መኖሩን ከአገልግሎት የሚሰበሰበው ገቢ ከጊዜ ወደ ጊዜ እያደገ መምጣቱን ይሄ የሚያድገው የከተማ ገቢ መልሶ እዛው የከተማ ነዋሪውን የመሰረተ ልማት ጥያቄ የሚመልስበትን ማየት እንችላለን። በሌላ መንገድ ደግሞ ያልተሻገርናቸው የአገልግሎት አሰጣጥ ችግሮች ደግሞ በመሰረታዊነት መፍታት ይጠበቅብናል ብለን በዲጂታል ኢትዮጵያ 2025ን እውን የምናደርግበት ኤክሰርሳይስ የምናደርግበት አንዱና ትልቁ ስፔስ ከተማ ነው፣ የአርበን ስፔስ ነው ብለን እየተንቀሳቀስን እንገኛለን። እንግዲህ የኮንስትራክሽን ዘርፉም በዚህ ውስጥ እንግዲህ አንድም ዘርፍ ከየኮንስትራክሽን ዘርፉ አስቻይ ዘርፍ ነው ለኢንዱስትሪም፣ ለማይኒንግም፣ ለግብርናም፣ ለሁሉም፣ ለአይቲ፣ ለሁሉ ለቱሪዝምም የኮንስትራክሽን ዘርፉ እና ግንባታ ትልቅ መሰረት የሚሰጠው ነው። ይሄም ዘርፍ ከጊዜ ወደ ጊዜ እያደገ ዲማንዲንግ እያደረገ የመጣበትን መንገድ እናያለን። ቻሌንጆች አሉት። እነዚህ ቻሌንጆች ከግብአት አኳያ የሚነሱ መሰረታዊ ችግሮች አሉ። አንዱ ግብአት ሲሚንቱ ነው። ሲሚንቶን ከግል ባለሀብቱ ጋር በመተባበር እየሰራንበት መንገድ የለሚ ናሽናል ሲሚንትን ማንሳት እንችላለን። ወደ 11 ፐርሰንት ገደማ ሊሆን የሚችልን ችግር ፈቷል። 150 ሺ ኩንታል ነው በቀን ማምረት የሚችለው። ይሄንን እያሳደግን ሌሎች የግል ባለሀብቶችን እያሳተፍን በተለይ ከዚህ ከኮንስትራክሽን ግባት አኳያ ሊነሱ የሚችሉ ቻሌንጆችን ለመፍታት ከፍተኛ ጥረት ማድረግ ይጠበቅብናል ብለን ስራ እየሰራን ነው። ሲሚንት ብቻ አይደለም ብረት፣ ሴራሚክ እና ሌሎች እና አልሙኒየም፣ ሌሎች በቀጥታ ከውጭ የሚመጡትን የሚመጡትንም ሀገር ውስጥ ማምረት እንደምንችል ጥናቱ አለ። ጥናት ብቻ አይደለም፣ ተጨባጭ ስራዎችም እየተሰራን እንገኛለን። እንግዲህ ቻሌንጆቹን በጋራ የጉዳዩ ከሚመለከታቸው አካላትም ጋር በጋራ በመሆን ከሌሎች ሚኒስትር መስሪያ ቤቶችም ጋር በጋራ በመስራት በቅንጅት በመስራት ችግሮችን ለመፍታት ጥረት የምናደርግበት ሂደት ይኖራል።